ሰላም ሰላም ጤና ይስጥልን ውድ የቤንጃፖር ተከታታዮች እንደምናላችሁ። ይኸው ዛሬም በተከታታይ ቀናቶች እየመጣን ነው። እንግዲህ ሰሞንኛ ጉዳዮችን ይዘን መጥተናል። እኔ ብስራት ነኝ። ሰላም ጤና ይስጥልን ክቡራትና ክቡራን ቤንጃፖር ቤተሰቦች እንደምናላችሁ። በያላችሁበት ሁላችሁም ሰላም ሁኑ። እኔ ደግሞ ቤንጃ ነኝ። ሰላም ነው ወይ? እንግዲህ ለዚህ ቻናል አዲስ የሆናችሁ ካላችሁ እንኳን ደህና መጣችሁ እንላለን። የመጣችሁ ትክክለኛ ቦታ ላይ ነው። አቤት ማስታወቂያ እስከመጣችሁ ዘንዳ ሰብስክራይብ በማድረግ ሄደው ለመመልከት በመጫን ሁሌም እንደምንለው የዚህ ቻናል ቤተሰብ ትሆኑ ዘንድ ግብዣችን። ሁላችሁም ደግሞ ይህም ቪዲዮ ላይክ በማድረግ እንዲጀምሩ ሰብስክራይብ ደግሞ በጣም በማድረግ ብትተባበሩ። ሰብስክራይብ ሰብስክራይብ አድርጉ። ግባ። የኔማ መቶ እኮ በቃ ህልም ሆኖብኝ እኮ። ብሩ ነው ትንሽ እኮ እንጂ መቶ ሺህ ሰው እንገባለን እንገባለን። የሚያናድድ ምንድን ተቃለ አሁን ያለን ሀያ ሰባት ሺህ ምናምን ነው። እና የሚያየህ ሆነ ሀምሳ ሺህ ስልሳ ሺህ፣ መቶ ምናምን ሺ የሚታየ ቪዲዮ አለ። ምን አለ ሰብስክራይብ አድርጎ በሆነ ትላለ። አይከፈልበትም። አዎ፣ ግን ከመስማማት ጋር ስለሚያያዝ አንዳንድ ጊዜ ለዛ ነው፣ ወይም ለዛች ሰሞነኛ ጉዳይ ብቻ አልፎ ያጅ የምትላቸው ግን ሰብስክራይብ አርገው ቢያልፉት ሲያልፉ ሲሄዱ እዛ አርገው ቢሄዱ ለመሰለ ሰብስክራይብ ኢስ ኖርማል ሰፖርት የማድረግ ጉዳይ ነው። ኮስት አያደርጉም፣ ምንም ኮስት አያደርግም። የገንዘብ እኮ ጥቅም የለውም፣ ጥቅም የለውም። ግን ቻናሉን ሰውን ለመሰለ አልጎሪዝሙ ባለ ሰብስክራይበር ልክ ነው የሚገፋው እንግዲህ ቴክኒካሉ የአሰራሩ የዩቲዩብ እና ሰዎች ይህን ቻናል ሰብስክራይብ እያደረጉት ነው እየወደዱት ነው፣ ብዙ ሰው እንዲሬኮመንድ እንዲያደርገው ነው። እና የማይስማሙት ነገር ካለ በሐሳባችን ኮሜንቱ ነፃ ነው። ሁሌም እንደምንለው በጨዋነት እና በነፃነት ሐሳባችሁን እሺ። ምን አለን መግቢያ። ዛሬ መግቢያ ዳናዊት፣ እንግዲህ ባለፈው ያወራነው ጉዳይ ነበረ። በተወሰነ ረግ ቆይቷል፣ ግን አሁን ይህን ሳምንት ሲሪየስሊ ተነስቷል ጉዳይው ዝርዝር መረጃዎቹ ወጥተዋል። ለማስታወስ ያክል ከዚህ በፊት ታስታውሱ ከነበረ ወደ ውጭ ሀገር እንልካለን የሚል ካምፓኒ ነበረ። ስሙ ማን ነው? ስም ሲሆን ወደ ሪፈር የድርጅቱ ስሙ ኤም አልትራ ኮንሰልታንሲ ነው የሚባለው ከብዙ ሰዎች በጣም ብዙ ብር ሰብስቦ እንግዲህ ድርጅቱ ዘግቶ ጠፍቷል ተብሏል። እስቲ ዜናውን እስቲ እንግዲህ ምንድ ነው የምርመራ ዘገባ ነው የተሰራው። ድርጅት ላይ እንግዲህ ባለቤትዮዋ ቤተልም ታደሰ ኢማም ትባላለች። የድርጅቱ ኤም አልትራ ኮንስልታንሲ ነው የሚባለው ይሄ ድርጅት ከተቋቋመ በኋላ ምንድነው ወደ ተለያዩ ወደ ሮሜኒያ፣ ሃንጋሪ፣ ቡልጋሪያ፣ ፖላንድ ስፔሻሊ ፖላንድ ለትምህርት ሰዎችን ልካለን በሁለት አይነት መንገድ የሚል ነው። አንደኛው ክፍያ በመክፈል ሁለተኛው ደግሞ ክሬዲት የተወሰነ ፐርሰንት አስር ፐርሰንት እዚህ ከከፈሉ በኋላ ኢትዮጵያ ውስጥ ከዛ በኋላ ሄደው ክፍያ የሚያመቻቸው የሚከፍሉበት መንገድን ነው። ለዛ የሚረዳቸው ዘንድ ድርጅቱ ታዋቂ ሰዎችን ከቲክቶክ እስከ ትልልቅ ትያትር ቤት ሰራተኞች እስከ ጋዜጠኞች ተጠቅመዋል። እንግዲህ ከነ ሙሉ አለም ታደሰ ከጋዜጠኛ ደግሞ ዳናዊት መክበብ ከቲክቶክ ወርካሪዎች ደግሞ እነ ዩቲናስ ፊዮና የተለያዩ ሰዎችን አሰርተዋል እና ቢሮው እንግዲህ አራት ኪሎ የሚገኘው አምባሳደር ህንፃ ላይ ነበረ። ቢሮው ላይ ስትገባ ፊት ለፊት እንደ አብዛኛው የመንግስት ድርጅቶች የጠቅላይ ሚኒስትሩና የፕሬዚዳንቱ ፎቶ ተደርጎ በትልቁ ምናምን። በቃ ኢንቲሪየሩ በሚያምር ሁኔታ ሰዎችን በሚያሳምን ሁኔታ ትልቅ የፕሮሞሽን ካምፔን አድርገው ነበር እና ሰዎች ኢዚሊ ነገሩ ነው እንዴ ሙላለም ሰርታማ ናይ ሰርታማ እንዲባል ትረስት እንደታረግ የተደረገበት ሁኔታ አለና ግን የሆነው እና ብዙ ሰዎች ከአዲስ አበባና ከክፍለ ሀገራት እስፔሻሊ ከክፍለ ሀገራት ይህ ማስታወቂያ በማየትና በመስማት ቀጥታ መጥተው መመዝገብና ክፍያ መክፈል ጀመሩ። እንግዲህ በጣም በሚገርም ሁኔታ ክፍያው ከ40 ሺህ ብር እስከ ከፍተኛው ደግሞ እስከ 680 ሺህ ብር ኢትዮጵያ ብር ነው የሚያስከፍሉት የነበረው። ይሄ ድርጅት ኤም ኮንስልታንሲ የአንድ ድርጅት ብራንች ነው። ባይዘው ይሄ ካባ ሆልዲንግ በሚል ስም በህገ መንገድ ከተቋቋመ እና በሱር ቢያንስ አስራ ሁለት ከሚገኙ ሌሎች ድርጅቶች ውስጥ አንዱ ነው እንዱ ነው። ይህ እህት ኩባንያዎች ምናምን የምትላቸው እንዳሉት ባለፈው እንዳነሳ ነው እነዛ ነገር ነውና ሩታ መንግስትአብ ላይ ተሰርታበታለች። የረሳሁት የዚህ እንትኑን ያለት ነውና እንግዲህ ማጭበርበር ስራ ሰርተዋል። ቢሮውን ዘግተው ጠፍተዋል። ከእንግዲህ ከአርባ ሺህ እስከ 680 ሺህ ብር ሲያስከፍሉ በአጠቃላይ እስከ 120 ሚሊዮን ብር ነው ሰዎች የወሰዱት እና ድርጅቱ ይሄ ነገር በሚያደርግበት ሰዓት ላይ ጭራሽ ሁላ ምን ይደረግ ነበረ? ፖላንድ ትሄዳላችሁ ተብለው ከሚባሉ ሰዎች ቪዛው ሳይመታ ምንም ነገር ሳይኖራቸው አልቋል ተብለው የትኬት እና የኮቴው ሁላ ሲያስከፍሏቸው ነበረ። አውሮፕላን ትኬቱ ሁላ እና ብዙዎቹ ከክፍለ ሀገር እንደውም አንደኛው ሲል የነበረው ለዚሁ ተብሎ ከክፍለ ሀገር ያው አገሪቱ ሰላም ስላልሆነች በመኪና መምጣት ስለማልችል በፕሌን ነበረ የምመጣው ጉዳዩ እንትን ለማለት እና ለፕሌን እና ለዚህ ወጪ አልጋ ምናምን መጥቶ አዲስ አበባ ለሚያዝ እስከ መቶ ሀያ ሺህ ብር አውጥቻለሁ ያለው ነው የሚለው እና በጣም በሚያሳዝን ሁኔታ ሴትዮዋ ቤቴ ለምንተብዬዋ ዘግታለች። ሰዎች መጨረሻ ላይ መጎትጎት ምናምን ምናምን በጣም ሲጀምሩ ወደ ሕግ አካላት ሄዱ። ወደ ሕግ አካላትም ከሄዱ በኋላ ምንም አታመጡም ነው ያለቻቸው፣ እናንተ ላይ ብሳል ነው ያለቻቸውና እነዚህ ሰዎች እንግዲህ ከሄዱባቸው ቦታዎች አንዱ የፍትህ ሚኒስቴር መጀመሪያ ፌደራል ፖሊስ ሄደው ነበረ፣ እነሱ ጨርሱ ምንም ሊለዋቸው አልቻለም። ወደ ፍትህ ሚኒስቴር ሄዱ። ፍትህ ሚኒስቴር ደግሞ ወደ እንትን መራው። ወደ ድንበር ተሻጋሪ ዲፓርትመንት ነበር የመራው ድንበር ተሻጋሪ ወንጀሎች። ወደዛ እነዛ ደግሞ ያሉት ምንድን ነው ያው ጉዳዩ ውስብስብና ከባድ ነው ነው ያላቸው። እንግዲህ ለዜና ምንጭነት የተጠቀም ነው እኛ ኤልያስ መሰለትን ነው መናገር ስላለብን እና ምንም ሊፈታላቸው አልቻለም። እንግዲህ እነዚህ ሰዎች አብዛኞቹ በዛ ምክንያት ሀገራቸው ትመመለስ አፍረው እዚህ ጎዳና ላይ ይወደቁዋሉ። ወደ ሴተኛ አዳሪነት ወይም ደግሞ ወደ አልሆነ ስራ የምሽት ስራ ላይ ገባዋሉ። ራሳቸውን ያጠፉ ሰዎች አሉ። ምክንያቱም አንዳንዶቹ እንደሚናገሩት የብር ከራሳቸው ከቆጠቡትና ከነዚህ ከብድርና ተቋማት በብድርና ቁጠባ ተቋማት ጨምረው የወሰዷቸው እንደውም አንዳንዶቹ ካልመለሳችሁ ወደ ሕግ እንሄዳልና እርምጃ ለመክሰሱላት ተብለዋ ብዙ ስቃይ ላይ ነው እና ሴትዮዋ እንደውም በጋርዱላ ነው የምትንቀሳቀሰው። ጭራሽ እሷን ከዚህ በፊት የሚወጡ ቪዲዮዎች ነበሩ። አንድ ጊዜ አቀርበነዋል እና እንግዲህ ያለው ኢንቨስቲጌሽን እንትን ይሄ ነው። በጣም የገርመኝ ኢትዮጵያ ውስጥ ደረጃውን የጠበቀ ወንጀል ስትሰራ ትከበራል። መለለ ነው የህጉ አፈጻጸምና ትርጉም እንትን ላይ የሚውልበት መንገድ በጣም የተለየ ነው የሚሆነው። ይህ አሁን ከባድ ወንጀል ነው በነገራችን ላይ። ሀሊቀርታ ሳረሳው ይቀርታ ቢል እንደውም ስለ እሱ ስታነሳ ፖሊሶች ይህን ነገር ፖሊስ ሄደው የፌደራል ፖሊስ ያመልከቱ ነ እሱ አኮ በጋርድ ነው የምትንቀሳቀሰው ብለው ሁላ ብለዋት ጋርዶቹ እንዴት ያሳልፉናል፣ አሉ። አይመራ ዘገባው ላይ የሚለው በጋርድ ነው የምትንቀሳቀሰው፣ ስለዚህ ከአቅማችን በላይ ነው። ለነገሩ አሁን ስማርቱ ፖሊስ ጣቢያ ሲመጣ ይዛታል። ባለፈው ፕሮግራም ላይ ተሰድቤያለሁ። በቃ ኤኒዌይ እና እንደዚህ ደረጃውን የጠበቀ ስለ ለወንጀሉ አሪፍነት እየገለጽኩ ሳይሆን፣ እንዴት ነው አላል በጣም አሳማኝ በሆነ መንገድ አድርገህ ምናምን ስትሰራ አወዛጋቢ ነገሮች ይፈጠራሉ። ተያያዥ ስለሆነ ይመስለኛል። ቼን ይኖረዋል። አላለ እኔ ስራዬን ሰርቻለሁ። እዛ የሚቀበለኝ ካምፓኒ ምናምን ምክንያት ሊያቀርብ ይችል ይችል ይሆናል። ድርጅቱ ገብተዋል። ውስብስብ ሊሉበት የቻሉት ምክንያት ምናልባት ግምት ነው። እኔ እና በቀጥታ ግን ሄዶ የዘረፈ ሰውዬ ቢሆን ይያዛል። ይሄ ዘረፋ እኮ ነው። ሐሌታ ቲቪ ላይ ቀርበው ነበር። ከዚህ መጀመሪያ ገና ሲነገሩ ሲጀምሩ ያሳዝናል። ከብት የአባት የወላጆቻቸውን ከብት አሽጠውም ብለው የመጡ ሰዎች ይህን ገንዘብ እዛ ውስጥ ጨምረው ህይወታቸው ይበላሻል። ስለዚህ ምን ብሎ ይመለሳል? አንድ እህት መጣ ውጭ ሀገር ትሄዳለች ተብሎ እንደሄድም አድርገው አክት የሚያደርጉ አሉ። ሲጀመር ይሄ የፖላንድ ጉዳይ ራሱ ሰሞኑ ሌላ፣ ራሷ ፖላንድ ህግ እያወጣች ነው። እሱ ላይ እንመለሳለን፣ ህጉ ላይ እና ሰው ለምን ሊሄድ ፈለገ ለሚለው ምንም ዳወት ማድረግ አትችልም። በቃ የተሻለ ነገር ለማግኘት ከብዶታል ኑሮ ምናምን፣ ያችን ለማምለጥ የትም ብለው ደካማ ጎኑን ተጠቅመ ደሃን ማጥቃት በጣም መጥፎ ነገር ነው። ደካማ ጎኑ ማለት ኑሮን ለማሻሻል ያለውን ነገር ሁሉ ኢንቨስቲ ያደርጋል እንደሚያደርግ ታውቃለህ። ውጭ ለሚባለው ሀሳብና ሄደህ ደግሞ የሚያማሉበት መንገድ አለ። ቀጥታ ሄደህ ስራ ውስጥ ነው የምትገባው። ይሄን አልታገኛለ ይሄ እንደዚህ ሲባል ምንም ከዛ እሱ ይደምረዋል አሉ። በሁለተኛው ወር እዚህ የሚያወጣውን ብር እንደሚያገኝ አድርጎ ነው አይምሮ ውስጥም ይስላል። ስለዚህ ሎተሪ ፍቅህ እንደ መድረስ በለው። ይህንን ሲሉት እንደገና ደግሞ አዌርነስም ችግር ይኖራል። ብዙ ጊዜ ከክፍለ ሀገር የሚመጡ ሰዎችን ምናምን በጣም ያጠቃሉ። በዚህ መልኩ ገባ። ይህን እርሻን እኮ ይህን መሬት እንደብል ታደርገዋለህ። በትራክተር ምናምን ነገር ወላጆችን ምናምን ይሉታል። በቃ የአባቱን እንትን ምናምን ሸጦ መጥቶ ይጨምራል እዚ ውስጥ የክፍል ሀገሩ ብቻ አለ። ለምሳሌ ሊሆን የዚች ልጅ እዛ ጋ የስራው ምናምን ያልከው ኖርማሊ፣ ከፍትህ ሚኒስትር ስማቸውን እንዳይጠቀስ የፈለጉ ሰዎች ምንድን ነው ያሉት? የከፍተኛ የመንግስት ባለስልጣናት እጃቸው ላይ ያለ ቼን ውስጥ አሉ ነው ያ ነገር ስለሆነ፣ እንጂ እዛ ጋ ፖላንድ ጋር ያለው ነገር ስራ እዛ ጋ ፌል አድርጎብኛል ምናምን ብለህ እንትን የምትለው አለም ሲቀጥል ከክፍለ ሀገር ያለ ብቻ ሳይሆን እኔም አንተም በአንድ መልኩ ልንጭበረበር እንችላለን። በዚህ ድርጅት የመጀመሪያ ይኸውልህ ቢሮ ኢንቴሪየርም አምሯል ምናምን ሁን በቃ ፈርስት ኢምፕሬሽን ፈርስት ሉክ አለ በጣም ዋው። ከዛ የበለጠ የሚያሳምን እዛ ለዛ ድርጅት ፕሮሞሽን የሰሩ ሰዎች ትራስት የሚባል ነገር አለ። ይኸውልህ አሁን የሆነ ድርጅት እኮ ጉስቁል ያለ ቢሮ ውስጥ ምናምን ነገር እኮ የተሰባበረ ወንበር ይዞ ትልቅ ስራ ኮ የሚሰራ ይኖራል። ግን የምንለካው ምንድን ነው? እዛ ጋ ባለው ነገርና ማስታወቂያ ምንም ስለማይሰራ እነዚህ ማጭበርባሪዎች ናቸው አይነት ነገር ነው። አሁን ደግሞ በእንደዚህ አይነት በቃ ግድግዳው ላይ የፕሬዚዳንቱ ደግሞም በዙሪያችን እናቃል። ምንም ቢሮ የሌላቸው ሰዎች ሰዎችን እንዴት ወደዚህ ነገር ያይ ነው እናቃለንን። እዚህኛው ግን በቃ ቢሮ ስትገባ የፕሬዚዳንቱ የጠቅላይ ሚኒስትሩ አለ። ደግሞ አራት ኪሎ ላይ ነው ያለው፣ ከቤተ መንግስት ፊት ለፊት አምባሳደር ህንፃ ላይ ኦኬ በጣም አምሯል ምናምን። ወይል ፕሮፌሽናል ቶ ፕሮሞሽን ነው። ይቅርና ከዛስ ፕሮሞሽን ላይ ስትመጣ አንድ ሰው ሙላ ለምን አይደለም ያሰራው ያሰሩት በጣም የተለያዩ ዳናዊት ሩታ መንግስትአብ ቀጥል። ኦኬ ሜንስትሪሙን በዙ ከያዝን ደግሞ ሶሻል ሚዲያውን ደግሞ በማ በነዩቲናስ በነፊ ሆን አሁን እነሱን ኮምፕሌን ላደርግ አይደለም። ባለፉ ማውርተናል። እነዚህን ሰዎች ሲያዩ አይደለም ከክፍለ ሀገር አዌርነሱ የሌለው ሰው ይቅርና እኔም ቢሆን አምናለሁ። እንዴት አምናለህ? ብቷል እዛ ጋ በጣም ቢሮውን ምክንያቱም እነዛም ሰዎች ሲያስታወቁ ቢሮውን እያሳዩ ምናምን፣ ከዛ ደግሞ ኦፈር የተደረገው ነገር ደግሞ አለ በትንሽ ብር፣ ጭራሽ ደግሞ አስር ፐርሰንት ደግሞ ከክፈል ሄደህ እየሰራ ክሬዲት መክፈል ትችላለህ። ስለዚህ ወዲያው ነው ጠብ ምታደርገው ያ ሰው ይወልበት። ኢዚ ከቻ ያደረጉበት መንገድ በዚህ ሰው ተንጋጋ ገብቷል። አለ ሰው አትፈርድበትም። ካለው ችግር ካለው የኑሮ ውድነት ህይወትን የተሻለ ከማድረግ ነገን ተለውጭ፣ ራሴንም ሀገሬ ላይም ቢዝነስ ሀገሬንም በአንድ መልኩ ጠቅማለሁ ከሚል አንግል ነበረ። ግን የዛን ሰው ህልም ቀሽተ ወደ ማሆን አደጋ ውስጥ ከተ። ምክንያቱም እነዛ ሰዎች የሚያመጡት ብሩን ዝም ብለው አደለም እንዳለው የሆነ ንብረት የቤተሰብ አሽጠው ነው ወይ ሸጠው ነው የራሳቸው ላይመለስ ባላቸውን የተጫወቱት ያላቸውን የነጠቃቸው ትርፍ ያስቀመጡትን አይደለም፣ ያላቸውን የወሰድክባቸው የአንብር ደግሞ እንዴት እንዳመጡት ፕሮሰስ ደግሞ አለ። ስንት ሶፊት አይተው ስንት ነገር አይተው ነው ያመጡት። ስንት አፈርድሜ ይበልተው ነው በሰው ከዛ አልፎ ተርፎ በዕዳ ተጠያቂ ብድርም አለ። በዕዳ ተጠያቂ ሆኖ ደግሞ እስር ቤትም ደግሞ መሄድ አለለ ወይም የቀረ ንብረት ማሸጥ አስብ፣ እንግዲህ ጎዳና መውጣት ማለት ነው። ወደ አሁን የራስን ንግድ መግባት፣ ራስን ማጥፋት። ኢማጂን። አሁን እነዚህ እቺ የተባለችው ጠፍታለች። ስልኳን ሁላ ቀይራለች፣ አታነሳም። በፊት ታነሳ ነበረ። ስንት ስትባል ወደ ህግ እንሄዳለን። በእናንተ ነው የሚብሰው፣ ወየወላችሁ ላብላ ታስፈራራ ነበረ። አሁን ጭራሽ እና ምን እውነቷ ነው ነው በእነሱ ነው የባሰው። እውነቷ ነው ምል ለእሷ ነው ያደለው ህጉ እንጂ ያው ህጉ ስል ሰዎች ስላሉበት እዛ ውስጥ ቼን ስላለው እንዲህ አይነት ቢዝነሶች ቼን ስላሉ እንዲሁ ስታስበው እነሱ አሁን አለን ከሚሉት ፌል ሊያረግ ይችላል። ገንዘባቸውን ግን መመለስ ተገቢ ነው አደለማ ተገቢ ለ የተቋቋመውም እኮ ተገቢ ይህን ብር ቺት ለማድረግ ነው እንጂ ደስ ለመላክ አይደለም። ገብተዋል ለመላክ ቢሆንማ ስራውን ትሰራለህ። ግን አሁን እንደሚያንቀሳቀሱት ከተማ ውስጥ እንዳሉ ባለ ሀብቶች ወይም የሆነ ድርጅት 120 ሚሊዮን ብር አሁን በጣም በጣም ትልቅ ብር ነው። እያሳለስኩት አይደለም ትልቅ ብር ነው። ግን ምን ያክል ይህን ብር ለማጭበርበር የሄዱበት መንገድ ሎንግ ፕላን እኮ ነው ያሰሩት ቢሮ ምኑ ምኑ። ፕላን ኦፍ ኮርስ ሎንግ ፕላን ሆኖ መቶ ሀያ ሚሊዮን ብር ቀላል አይደለም። አሁን ይሆል ይሄኛው እንግዲህ የታወቀ ብር ነው ገብቷላ። ያልታወቀ የገባ ብዙ አለ። መቶ ሀያ ሚሊዮን ብሩ ሌላ መቶ ሀያ ሚሊዮን ብር ደግሞ ያመጡበታል፣ ሌላ ቢዝነስ ሰርተውበት ለአንተ ነው እንጂ ከባድ እነሱ ጋር ያለፉበት ብር በወራት ገብቷል ሊሀብር ስለዚህ ሌላ ላይ ሆነ ይሰሩበታል ሆነ ለምናገር ይህን ብር ሰርተ ላምተል ትላት መተም ቀላል ብር አይደለም እና በዛ ምክንያት የሰዎችን ሕይወት ማጨለም አይ ነው፣ የጊዜ ጉዳይ ነው። ሁሌ እንደምንለው ባለ ጊዜ የሆነ ሳንቲሙም ነገሩም ስላለ ከባለ ጊዜዎች ጋር ተጠግተ። ሁሌ እንደምንለው ባለ ጊዜ ማለት የብሔር ጉዳይ ሳይሆን ጊዜው ላይ ነገሰ ስልጣን ያለው ማለት እና እነሱን ተጠግተ ከእነሱ ጋር አብረህ መስራት

ይከብዳል አለማመንም። ተጠንቀቁም ደግሞ ብለህም ደግሞ ከየትኞቹ እንደምትጠንቀቅም በአሁኑ ሰዓት ግራ የገባው ነገር ቢሮ የሚያቀርቡ ሰነዶች ምናምን እና ሁሉ ነገር እና በተቻለን አቀር የራሳችንን የመጨረሻውን በቃ ምርመራ ነገር አድርገን አይኖ በደካማ ጎናችን እንደሚገቡ በተቸገርንበት ነገር እንደሚመጡ ግን በተቻለን አቅም እንግዲህ ከዚህ በፊት የሰራናቸው ፕሮግራሞች አሉ። ስለ መኪና፣ ስለተለያዩ ድርጅቶች ማጭበርበር ስራዎች አሁናዊ ደሳው በጣም የበዛው ከተማችን ላይ እንደዚህ አይነት ይሄ ትልልቅ ድርጅት ነን በሚል በማስታወቂ ያስነግራሉ። ጎዞ ከፍለው ምናምን ምን አይነት ሲስተም ያደርጋሉ መስል አሁን ሰው የሆነ ነገር አቅርበህለት፣ መኪና አቅርበህለት በአንድ የከፍለ እንደማገዛ አቅም እንደሌለ ያውቃል። ስለዚህ ያለ ትንንሽ ብር እንደሆነ ሰው ውጅ ላይ ያውቃል። አለ መች ቅድሚያ ይህን ትከፍልና ይልሃል። ከዛ በኋላ በዚህ ያህል ዓመት ይሄን ያህል ብሎ የመጀመሪያውን ክፍያ ሰብስቦ ቢሮውን ቆልፎ ይሄዳል። ትበላለ እና አሁን ላይ እየመጡ ያሉት እነሱም ደግሞ ብቻቸውን እንደማይሰሩ ይህ እንደዚዚ ትልልቅ ወንጀል እንደሆነ ስለሚያውቁ ቼን ስላለው ብትከሱም ያን ያህል ለውጥ ስለማያመጣ ነገር መጀመሪያውን መጠንቀቅ በተቻለን አቅም አይኖ ከባድ ነው እንዲሚያል እና ስለዚህ ብንጠነቀቅላለሁ። እንግዲህ ወደ ዋና ጉዳይ ነው። ዋናው ጉዳይ እንግዲህ የጃኒ ጉዳይ ነው። እንግዲህ የላይቭ ጃኒ ክብራትና ክብራን ታውቃታላችሁ። አብዛኞቻችሁ ያው መግቢያው ላይም ቴምኔሉ ላይ እንዳያችሁት ነው እሷነች እና ያው ጌመር ነች ኮንተንት ክሬተር እንኳን አለችም። ያው ጌመር ነች ብዙ ጊዜ አወዛጋቢ ነገሮች ይነሱባታል። አንዳንድ ትስታለች ነገር እና ላይቭ ላይ በተቀመጡ ጊዜ ከናሆን ፎንቲ ጋር ድሬዳዋ ሄደው ነበር አንድ ላይ። ናሆን ፎንቲ እና ጃኒ ድሬዳዋ አብረው ነበሩ። እሱን ሞመንት ነው የምታወራው እና እዛ ሄደን ጠፋብኝ እኮ የጠፋብኝ ያው እሷ ስላለችው ነው ቃሉን ምደግመው። እዛ ያሉት ቺኮች ሺቲ ነው የሚለብሱት። በቃ ጠፋ ከእነሱ ጋር ና። ያው እንዴት ነው ለመኝታ ቅርብ ናቸው ለማለት ነው ንግግሯ። እንደዛ ገብተዋል። ያው በእንትን መሀል ነው ያው፣ እየተጫወቱ ጌም ሲጫወቱ ይተራረባ ያለ ሁኔታ ስለጠፋባት ያንን ነገር ትናገራለች ማለት ነው። ድሬዳዋ ነው እና ይህንን እንግዲህ ያው እንደምታውቀው ላይቭ ላይ ጌም በሚጫወት ሰዓት በሺ የሚቆጠር ሰው ይኖራል። እዛ ውስጥ ደግሞ ማን ይኖር ምን ይኖር ምናምን ማገናዘብ ያጠበቅብሃል። ገብቷል? የምትናገረው ንግግር መቆጣጠር ይጠበቅባል። ስለዚህ እነዚህ የምጠቅሳቸው ሰዎች ስለነበሩ ኮምፕሌን አረጉ ማለት ነው። እንዴት እንዲላለች ትክክል ናቸው ማለት የማይገባትን ነገር ነው የተናገረችው። እና ያው ሁን አሁን ዚ ሁሉ ባለፈው መሀል ስተረ እንደምታውቀው ነው ደንግጧል፣ ምናምን የእሱን ደግሞ ምናደርጉት ኤዲት የሚያደረጉ ሰዎች ደግሞ ያችን ቦታ ላይ የሆነ ቦታ በጣም እንዴት ነው ፈን አርጎ ሲስቅ ያለበት ቦታ አድርገው የተሰራ ቪዲዮ አለ ገባ። እዛ ያን ስትልም ብድግ ብሎ ምናምን እንደዚህ ብሏል። ትክክለኛው ቪዲዮ ላይ በእርግጥ ግን አንቺ ምናምን እያለ ማለት ነው። እና ያንን ቪዲዮ እሱንም አድርገውበት እሱም መቶ በቪዲዮ በጣም ይቅርታ ጠይቋል እሷንም በጣም ብዙ ሺህ ሰው በተሰበሰበበት ይቅርታ እንድትጠይቅ አድርገዋታል እና ይሄ ነበር እና ይቅርታዋን ግን ለመቀበልም ብዙም እንትን አደሉ። ምክንያቱም ያው ንግግሯ አግባብ አላል ሰምቻለሁ። እንግዲህ ግራ ቀኙን ይትን ውሳኔ ሚዲያ ላይ ሁሌ የምለው ነገር አለ ቢ በባለፉ ፕሮግራሞቻችን ላይ የሚተናገረነው ነገር አለ ሚዲያ ላይ ስትወጣ በጣም መጠንቀቅ አለብህ። እንደውም ከአስታወስ የሸቱ የሰራነው ነው ፕሮግራም ላይ አከራክሮናል። ሚዲያ ላይ መጠንቀቅ አለብህ። ሚዲያ ሶሻል ሚዲያ ሚዲያ ነው ሚዲያ ነው። እንደውም ፓወርፉሉ አሁን እኮ እሱ ነው ፓወርፉሉ፣ ከሚኒስትሪሙ የበለጠ እንደውም ይህኛው ነውና ስታወራ፣ እያንዳንዷ ነገር ካልተጠንቀቅ አይኖ ሰውነ ፐርፌክት አይደለህም ፐርፌክት አደለም። ስተስ ከሰራ በኋላ ትልቁ ነገር ምንድነው? ይቅርታ መጠየቅ ከምንም በላይ ውችዝ ጉድ። ግን እንደዚህ ይሄ በተለይ ደግሞ ሶሳይቱን ያስቀይማል ብለህ የምታስባቸውን ነገሮች አሁን በዛ በጌም መሀል ነው ምናምን። እሷ ኔጌቲቭ የእድሜም ጉዳይ አለ፣ ያለመብሰል ጉዳይ አጠርቸል ስሞ ምን አልከኝ ከዚህ ጋር ሾፈሮን እንደዛ ነው ይመስላ። ትልቅ ነጅ አለ። ትልቅ ስንት አይኗ ውስጥ እኮ ጣት አለ ያለችው አይኔ ውስጥ አለ። የሆነ ግጥም ገጥማ የእንትን ገጥማ ሳይሆን የእንዳለ ጌታ ግጥም ነው የእንዳለ ጌታ ከበደ ግጥም አይኔ አቶ አይኔ ውስጥ አለ ያባብለኛል ምናምን፣ የሆነ ግጥም ሰርታ ሙድ እየተያዘባት ነበር። የሆነ መድረክ ላይ ድሮ ያቀረበችው ቅልቦች ላይ ምናምን ስትወዳደር ምናምን። አይ ምን መሰለ፣ ምን ይሄን ለማለት እና ለማለት ለማመዛዘን አልፏል። አይ ነው ምን እያረኩላት እያረኩላት ሳይሆን እያረኩ መሰለ። አንዳንድ ጊዜ ዕድሜም ቁጥር አይደለም፣ ወደሱ ልምጣ። ቁጥር እድሜ ወይም ደግሞ መብሰል አይሆንም። አይሆንም ትክክል እና ስህተት አለ። ብዙ ሰዎች ሲስቱ እያየን ነው ስትለን እና መጠንቀቅ አለብህ እያንዳንዷ ነገር እኔ ሆነን ለመናገር አሁን እዚህ ፖድካስት ስንሰራ ምን ጊዜ የምጠነቀቀው ኦፍኮርስ ይህ የተቀረጸ ነው፣ ላይቭ አይደለም። ቼክ እናደርጋለን፣ ምን ተናገርን፣ ስህተት ያለበት ቦታ እንመዘግባለን፣ ይቆረጣል። ምክንያቱም ከኛ አልፎ ሰዎችን ሊያሳስት ወይምደሞ ኔጌቲቭ ኢምፓክት እንዲያመጣ እንፈልግም። አሁን ይበለ ሚዲያ ላይ ሰዎች የሚበረጠቁት ለዛ ነው። በቃ አገኘን ተብሎ ፎሎርህ ሲበዛ ያ ሁሉ ፎሎር አንተን የሚደግፍ አንተን የሚሰማ አንተ ባልከው የሚነዳ የሚመስለዋል። ነው ወይ አይደለም ከማህበረሰብ ጋር በተለይ ደግሞ በጣም መጠንቀቅ አለ። አሁን እንግዲህ እነሱ በዛ መንገድ እንዲታዩ ጭራሽ ኮንቨርሴሽኖች እንዲህ አደላችሁ እንዲህ ያው ምን ዋሸች የሚባልም አይነት እንድምታ ታያለህ። እኔ እንዴት ነው ነገሩ? ዘመኑ ተገልብጦ ቀሚስ መልበስ ካለሌልነት ጋር እንዴት ተገናኘ? ራሱን የግራ ገብቶኛል። አሁን እውነት ለመናገር ያለችበት መንገድ ሳይሆን እነሱ ለመናገር ብላ አስባ ነው ብዬ አላስብም። እንዴት ነው እኮ ይሄ ይኸውልህ ፕራይቬት የምትቀልደው ቀልድ ነው። አየህ፣ ይሄ አሁን እኮ ፕራይቬት እኮ ስትሆን አንዳንድ የምታወራቸው ነገሮች እኮ ይኖራሉ። ለላ የፈለግኩት ያለችው ነገር ትክክል ነው የሚለውን ሳይሆን ፐብሊክሊ ወተህ ማትናገራቸው ነገሮች ማህበረሰብን ባትነካ ስለ የግል የምታወራው ነገር ይኖራል እኮ ከሌ እንደዚህ እንደዚያ ትችላል። እንዲህ ናቸው፣ ልጅ ነች አይ አንተ ስላልክ ነው እ ቆየች ምናምን ነገር እድሜዋ ትልቅ ነው ስላልክ ነው። አይ ይህን ያለውን ጉዳይ ለማመዛዘን ከበቂ በላይ ነው ነውበ ስ 18 ዓመት በቂ ነው። ነገሮችን አመዛዘናል። ከቤት ውጣ እኮ የምትባለው ይሃ ሰው መወሰን ይችላል በራሱ ተብሎ ስለሚታሰብ ነው። 18 እንደ እንትን እንደሚቆጠረው ነው ብትመጠንቀቅ የመሰለ ነገር የለም መተህ በሞቅታ ጊፍት ስለትወረወረለህ መተህ መሳደብ ወይ ደግሞ እዛ የእሱን ጊፍተሮች ለማናደድ እዚህ እሱን ለመናገር ብለህ የማይሆን ቃላት መናገር ለማህበረሰብን ታስቀይምና ህይወት ላይም አደጋ ታመጣለህ፣ እንጂ አሁን ኖርማል ልረዳት ብለህ ብትል እዛ ስሜት ውስጥ ስትሆን ወይም የዛ ማህበረሰብ አካል ስትሆን ነው ፔኑ ደግሞ በደንብ የሚሰማ እንጂ እንዲያውን ስታየው ይህ መሀል ዝም ብላለቀል ያለችው አሁን እንዳልከው ያለመብሰል፣ ዝም ብሎ ነው ልታልፈው እኮ ትችላለህ። ግን የማያልፍ ሰው ደግሞ አለ። እኔ ስህተት ምስልሆልሁን ይለ ስህተት ልጅቷ ስህተት ነው ብላ እሷ ብቻ አይደለችም እንግዲህ። ናሆምም ይቅርታ ጠይቀዋል በማይመለከተው ጉዳይ በማይመለከተው። ስለዚህ እሷ ነበረች ይቅርታ መጠየቅ ያለበት ጉድ ይቅርታ ከተጠየቀ ግን ይቅርታዋ ላይ ራሱ ጭቅጭቅ ነበረ። እንትኑን አይቼው ነበር የላይቭ ሪከርድ የተደረገው ይቅርታዋ ላይ ራሱ እነዚህ የተጠቀሱት ሰዎች እርስ በርስ ተከፍለው አጨቃጭቋል። እንዴት ነው እንደንትን ተጠርተህ መተህ በቃ ከኔ ውጥ አይነት አይነት ይቅርታ ያለመዋጥ ነገር አላረ በቃ እሺ፣ አውስተት ነው እሺ፣ ይቅርታ አድርጉልኝ ምናምን፣ ሌላ ሰዎች ከስር ከስር እየነገሯት ማለት እንደዚህ አጥፍቻለሁ ይቅርታ በይ ይሏታል። ያው ሶሻል ሚዲያው ላይ እንትን ያላቸ ከዛ የእነሱን ቃል ትደግማለች ማለት ነው። እና እነሱ ደግሞ በራሷ ትክክለኛ ስህተት መሆኑን አምና እዚህ ጋር ከተናገረችው ውጭ ቪዲዮ ትስራ ምናምን የሚል ጭቅጭቅ ምናምን ነበረ። እስከ ቅርብ ድረስ ቪዲዮ ሰርታ አላይሁም። አይ ብቻ ማለት በዚህ ያለ እኔ ሽቲ ለምሳሌ ያህል የዚህ የሆነ አካባቢ መገለጫ ሆነ የሆነ ማህበረሰብ አለባበስ ስታይል ስለሆነ ሊሆን ይችላል። ግን በአሁን ሳስበው ልትል የፈለገችው ይመስለኛል። ከቼኮሽ ጋር ሄድክ ነው ሽቲ፣ የሆነ ቦታ ስትሄድ፣ ሽቲ የሆነ ቦታ ሆነ የየ አካባቢ የምትገልጽበት መንገድ አለ። የሆነ ነገርማ ገብታለለች ከሴቶች ጋ አ ግልጽ ነው። አማርኛ እንዲ አይደለም እኮ ግልጽ ነው ገባ እንትኑ ለቃሉ ይቅርታ፣ ማቀ ማለት የፈለ በሰዓቱ አሁን በአንተነት ነው ደስ ይለኝ ነበር። ግን ማለት የፈለገችው ሽቲ ስለሚለብሱ ቀላል ነው በቃ ቀሚሳቸው ለመገለጥ አይነት ንግግር ነው። ንግግሩ ገብቷል። ይሄ ፊል አድርገውታል እነሱ ያንን አይስ ተት እኮ ይሰራ አይደለም። ካልሆነ ይቀርገብተኛ ለአንተ ነገሩን ቀለል ይገባኛል እኮ ግን ነው ያን ያስቆጣቸው ነገር በደንብ መናገር እኔ ላይም እኮ ሲደርስ ከነሱ የባስኩኝ አግሬሲቭ ሊሆን ይችላል። ገብቶሃል። መሆን የለበትም እኮ አሁን የምናውራው ሚዲያ ስለተገኘ ዝም ብለን አናውራ ነው። ስለተገኘም ብቻ ሳይሆን ቅድም እንዳልከው ብዙ ሰው የሚመለከት ሲሆን መጠንቀቅ አሁን ኖርማል ዝም ብሎ ሀያ ሰው ያለው ሰውዬው ከዚህ የባሰ ነገር እኮ ማህበረሰብን ተሳድቦ ምናምን ሊሆን ይችላል። ግን አይደርስ ስሜትም ገባ። ተደራሽ አይደለም ገባ። አሁን እነሱ ግን በየቀኑ ማታ የሚያዩአቸው ሰው ብዛት አለ፣ የፎሎወር ብዛት አለ። እያንዳንዷ ነገር የሚናገሯት ነገር እዛ የተናገርከው ነገር አድሬስ ይሆናል፣ ለባለቤቱ ይደርሰዋል። ትልቁ ሌላው ደግሞ ችግሩ ምን መሰለ፣ አሁን እንደ በፊት ቢሆን ማንም ምንም አይላትም። እውነቱን ልንገር፣ ከዚህ በፊት ብዙ ነገር ተብሏል። አሁን ላይ ትልቅ ችግር የሆነው ምንድነ ታውቃለህ? ጃኒ አለች አይደለም ሜሴጁ። ከዛ እንደው መሸጫዋን አይደለም እናወራው። ይች ብሄር ጉዳይ አለች አይኖ ድሬዳዋ እንዴት እንደምትመራ እናውቃለን። አርባ አርባ አርባ ሀያ ስልስ ነው አርባ ሰላሳ ነገር እንደዚህ ብቻ እየተቀያየሩ ነው። ኦሮሚያና ሶማሊያ ሚንት የሚሉት እንደውም ዋናዎቹ ሎካሎቹ ሀያ ፐርሰንት ናቸው። ማስምንት ላይ የሚወጡት እና የብሄር ጉዳይ አለች። እናንተ ኮሜንቶቹን አሁን እዛ የድሬዷ ተወላጆች የሚያናደዳቸውም እሱ ነገር ነው። ገብቶሃል? ከአውዱ ከኮንቴንቱ ውጭ ይወጣና ነገሮች ወደ ሌላ መስመር ተቀይሮ የብሄር ጉዳይ ይገባበታል፣ የምን ጉዳይ ይገባበታል። ከዛ በኋላ ወደ ማሁን ነገር፣ ከዛ ያ ሰው ካለው አውዱ ውጭ ይወጣና፣ ግን ያ ሰው ስሙ ስቲልና እስከ መጨረሻው ይሄዳል። ከአውዱ ውጭ ወጥቶም የዛ ሰው አባባል እንደሆነ ተደርጎ ይወሰድና ነገሮች ይካረራሉ። ስለዚህ መጠንቀቅ የመሰለ ነገር መጠንቀቅ አለባት። ስህተት ነው የሰራቸው፣ ይቅርታ ጠይቃለች። ይቅርታው አጥጋቢ ነው አይደለም እንግዲህ ሰዎቹ ነው የሚወስኑት። ብዙ አብዛኞቹ አጥጋቢ አረቅም ነው። መጠንቀቅ አለብት። ብትጠነቀቂ ምናምን አሪፍ ነው። ወደፊትም አሁን ገብተዋል፣ ወደፊትም ያስፈልጋል። እንግዲህ ክቡራትና ክቡራን ለዛሬ ዘንላቸው የመጣ ነው ወቅታዊ ጉዳይ ይህን ይመስል ነበር። እናንተ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ አስቀምጡልን። በሌላም በቀጣይ ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።